ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናቸው ወይ ደህና ናችሁ? እግዚአብሔር ይመስገን እኔ ያለው፣ እናንተ እንዴት ናችሁ? ስራ እንዴት ነው? ቆይታሉ፣ ሰላም ነው ወይ? እኔ ጋር አሪፍ ነው፣ ፈጣሪ የተመሰገነ ይሁን። ውዶች ዛሬ ማለት ነው አንድ ነገር በጣም የገረመኝ ነገር ማለት ነው፣ ምንድነው ብትሉኝ፣ ቆይ ኢትዮጵያ ያሉ ሰዎች ለምንድን ነው እኛ ኑሮ ውድ ነው እያሉ ሀገር እንዳንገባ የሚያደርጉን? ቆይ እውነቴን እኮ ነው በደወልንላቸው ቁጥር አረ፣ ኢትዮጵያ ኑሮ ውድ ነው፣ የቤት ክራይ ውድ ነው፣ እንደዚህ እያሉ በቃ በጣም ያስፈራሩን ነው ያሉት ማለት ነው። ለምንድን ነው ግን እኛ እድሜ ልካችንን እኮ የሰው ሀገር ላይ እየሰራን የሰው ሀገር ላይ እድሜ ልካችንን መኖር አለብን እስከምናረጅ ድረስ? እውነቴን በጣም ይገርማል ማለት ነው። ምክንያቱም እኛ በቃ እዚህ እስካለን ድረስ ብቻ ነው ማለት ነው እነሱ በቃ የሚወዱን ወይም ደግሞ የሚያስቡን ማለት ነው። በቃ እኛ ሀገር እንገባለን፣ ደክሞናል ባን ቁጥር አራ ኢትዮጵያ ኑሮ ውድ ነው፣ የቤት ክራይ እንደዚህ ነው፣ አስቤዛ እንደዚህ ነው ቢያሉ በጣም ነው የሚያስፈራሩ ነው ያሉት ማለት ነው። ለምንድን ነው ግን ቅረሞች እኔ አልገባኝም። እውነቴን ነው የምለው ማለት ነው። ምክንያቱም እኛ ሀገር ከገባን በኋላ ወይም ለነሱ የምናደርግላቸው ነገር ስለሚጎልባቸው ይሁን ብዬ ደግሞ አንዳንዴ አስባለሁ። ለምንድን ነው ግን እኛ እድሜ ልካችንን እዚህ ሀገር እየኖርን ማርጀት አለብን ማለት ነው ሁሌ ለምን ለእኛ አያስቡም? ቆይ ኑሮ እንዴት ነው? በቃ እኔ አገር ልገባ ነው ብላችሁ ብጠይቋቸው ሁሉም ሰው ነው የሚለው፣ ኢትዮጵያ ኑሮ ውድ ነው አትምጪ፣ እዛ ስሪ ነው የሚሉት። ቆይ ለምንድን ነው እንደዛ እያሉ እኛ የሚያስፈራሩን? እኔ ጋር ብቻ ነው ወይስ ሁሉም ቦታ ነው? ቆይ እውነት እኔ በጣም የገረማኝ ነገር ስለሆነው ማለት ነው። ከልጅነት ጀምሮ እስካሁን ድረስ ከእውቀት ድረስ እየሰራ ነው ያለ ነው፣ ግን አንድ ነገር ለራሳችን ያደረግነው ነገር የለም። ዛራሳችን ይሄን እናደርጋለን ብለን ያደረግነው ነገር የለም። በቃ ለተቸገረ ሰው ስንረዳ በቃ ለቤተሰብ ስንት ብራችን ምንጨርሰው በዚህ ሁኔታ ነው። ግን ለእኛ አንድ ነገር የምናደርገውን ነገር የለም። ውዶች ለምንድን ነው ግን ለእኛ ማናስበው? ለምንድን ነው ተመችቶን እኳ አይደለም ለእነሱ ብር እየላክን ያለ ነው። ወይም ደግሞ ተርፎን አይደለም ካገኘን በልተን ከሌለን ደግሞ ጽሁፍ ማድረግ ነው እየሰራን ያለ ነው። አላድምጠዋ ላይ እየጮህብን በቃ እየደከመን እያመመን ነው ራሱ እየሰራን ያለ ነው ማለት ነው ግን በቃ እነሱ አይረዱንም በቃ ተርፎን በቃ ሁሉ ነገር አልጋ ባልጋ ሆኖ የምንሰራ ነገር ነው መሰለኝ የሚመስላቸው በእውነት በጣም እየገረመኝ ነገር ስለሆነ ነው ውዶች እና በቃ ብር ስንይዝ ራሱ ማለት ነው በቃ በጠቅላላ ማጥፋት የለብንም መላክ የለብንም ምክንያቱም የተወሰነ ነገር እጃችን ላይ መያዝ አለብን ብር ከሌለ ደግሞ ማንም ሰው አይወደንም ሀገር ስንገባ ማንም ሰው አይቀርበንም። ሲጀመር እዚህ ሆነን የረዳናቸው ሰዎች ያግዝናቸው ሰዎች እዛ ስንሄድ ግን ዞር ብሎ አያዩንም። ዞር ብሎ ማለት ነው ብር ከሌለን ማንም አያየ ነው። እኛ እዚህ ሀገር እያለን የሚወዱን እኮ ሲቸግራቸው ቸግራቸው ስንልክላቸው ችግራቸውን ይሄ ብሉ ሲሉ እንረዳቸዋለን እናግዛቸዋለን። ግን እኛ ደክሞን በቃ ሀገር መግባት እንፈልጋለን በምንናቸው ሰዓት አረ ኑሮ ውድ ነው የቤት ኪራይ እንደዚህ ነው ምናምን በቃ የሌለ ችግር ነው የሚነግሩሽ። አንቺ እድሜ ልክሽን እዚህ በቃ የአረብ ገረድ ሆነ እንድንኖር ነው እነሱ የሚፈልጉት። ለምንድን ነው ግን ለኛ ማያስቡልን? ለኛ ለምንድን ነው የማያስቡት? ቆይ እኛ ለነሱ እያሰብን እኮ ነው እያላክንላቸው ያለነው ውዶች። እኔ በጣም የገረመኝ ነገር ስለሆነ ነው ማለት ነው። እኛም እኮ ሰው ነን። የራሳችን ቤት ይናፍቀናል። የራሳችን ህይወት ይናፍቀናል። እድሜ ልካችን ማዳም ቤት ማዳም ኩሽና ስንሰራ እኮ አንኖርም። ለምንድን ነው ግን እንደዚህ የሚያደርጉን? ለምንድን ነው የማይረዱን? ቆይ ኑሮ ውድ ነው፣ ኑሮ እንደዚህ ነው፣ ኢትዮጵያ እንደዚህ ነው እያሉ በቃ በየጊዜው ሚሉን ይሄ ብቻ ነው። ለምንድን ነው ቆይ በቃ አገራችንና ይሄን ስሩ መቼ ምድ ብቻ ሰው አገር አትኖሩም። አገር ላይ መለወጣለሁ እንኳን ብሎ ደህና ምክር እንኳን የሚሰጠን ሰው የለም። እዛው ስሪ እዛው እንደዚህ ላይ ብቻ ነው የሚሉን፣ ወይም ደግሞ ነይና መጣሽ ደግመሽ ተያለሽ ይሉናል ደግሞ አንዳንዴ ማለት ነው። በጣም ነው የሚገርመው። በጣም ነው የሚያሳዝነው እና ሰርተን ብራችንን በደንብ መያዝ አለብን። የያዝናትን ገንዘብ ኢትዮጵያ ስንሄድ የሆነች ሱቅ ነገር፣ ምትሆን ጉሊት፣ ምትሆን ትንሽዬ ነገር የራሳችንን የስራ እድል ፈጥረን ብንሰራ ነው እንጂ እነሱ ብቻ ኑሮ ውድ ነው ስላሉን ብቻ እድሜ ልካችንን ሰው ሀገር ላይ እንትን እያለን መኖር የለብንም ውዶች። በጣም ነው እንትን የሚለው ማለት ነው እና እነሱ ኑሮ ውድ ነው ሲሉ የእነሱን እየሰማን እድሜ ልካችንን አረብ ሀገር እድሜ ልካችንን በቃ ከነሱ ጋር ስንጨቃጨቅ በቃ አንተ ስንል መኖር የለብንም። በቃ እና እንደዛ ነው ምለው ውዶች። እና በጣም የገረመኝ ነገር ስለሆነ ነው ይሄ ነገር፣ ዛሬ እስቲ ለምን በቪዲዮ ቆይ አልቀርጽም፣ ይሄ ነገር እኔ ጋር ብቻ ነው እዚህ ጭምር ነው ብዬ ለማወቅ ነው ይሄን ቪዲዮ የቀረጽኩት ማለት ነው ከመሞት እና በተቻላችሁ በዛ ራሳችሁን ጠብቁ፣ ብራችሁን በደንብ ያዙ። አሉባሌ ቦታ ላይ አታትፎ ገንዘባችሁን ማለት ነው ቅማሞች። እውነቴን ነው የምለው ማለት ነው። እና በጣም ነው ኢትዮጵያ ያለ ሰውማ በጣም ነው የሚያስፈሩን ማለት ነው። አትምጡ ይሉናል፣ በቃ እንዳትመጡ፣ ኑሮ ውድ ነው፣ እንደዚህ ነው በቃ። ከዚህ ውጭ ሌላ ምን የሚሉት ነገር የለም። ደግሞ እኮ ከምንም በላይ ደግሞ የሚገርመኝ ነገር ልክ የደመወዝ ጋር እነሱ ያውቃሉ፣ ከኛ በፊት እነሱ ናቸው አቆ ውይ፣ ዛሬ እኮ እንደዚህ ነው ብለው ይነግሩሽ፣ ያስታውሱሻል ሁላ ማለት ነው። እኛ ግን አናውቅም፣ ምክንያቱም እኛ አእምሮአችን ሁሌ ቢዝ ነው በቃ በስራ በምን በቃ ቢዝ ስለምንሆን አናቀው። እነሱ ናቸው ይህ እንደውለው የሚያስታውሱን ማለት ነው። ይህን ያህል ነው የሚያውቁት እነሱ፣ እኛ ግን ምንም አናውቅም፣ መስራታችን ብቻ ነው የሚያውቀው። ስለዚህ ውዶችዬ እራሳችን ጠብቆ፣ እነሱ ኑሮ ውድ ነው ባሉን ሰዓት ምንም በቃ እንትን ማለት የለብንም። አይ ውድም ቢሆን አገሬ ሄጄ ሰርቼ እዛ ኖራለሁ ብለን ማለትም ማለት አለብን ማለት ነው። እና ይህንን እንደማለት ነው ውዶች፣ እስቲ አበረታቱኝ። ሼር ላይክ እያደረጋችሁ ደግሞ ሰብስክራይብ አድርጎ ስቲ አዲስ ነኝ እና አበረታቱኝ ውዶች። ይሄ ፈጣሪ ይጠብቀን ሁላችንም ወደ ሀገራችን በሰላም ይመልሰን። ውዶች፣ በእያላችሁበት ሰላም አብዱ ብዙ ስትይበልልኝ። መልካም ሙሉ ይሁንላችሁ። ቻው ደና ወሉልኝ